መዝሙር ምዕራፍ 61። አምላክ ሆይ ልመናዬን ስማ፣ ጸሎቴንም አድምጥ። ልቤ የተስፋ በቆረጠ ጊዜ ከምድር ዳርቻ ወዳንተ ጮኋለሁ። በድንጋይ ላይ ከፍ ከፍ አደረግኸኝ፣ ጽኑ ግንብ በጠላት ፊት ተስፋዬም ሆነኸኛልና መራኸኝ። በድንኳንህ ለዘላለም እኖራለሁ፣ በክንፎችም ጥላ እጋረዳለሁ። አቤቱ አንተ ስዕለቴን ሰምተሃልና፣ ስምህንም ለሚፈሩ ርስትን ሰጠሃቸው። ለንጉሥ ከቀን በላይ ቀን ትጨምራለህ፣ ዓመታቱም ከትውልድ ወደ ትውልድ ይሆናሉ። በእግዚአብሔር ፊት ለዘላለም ይኖራል፤ ይጠብቁት ዘንድ ምሕረትንና እውነትን አዘጋጅለት። እንዲሁ ለስምህ ለዘላለም እዘምራለሁ፣ ስዕለቴን ሁል ጊዜ እፈጽም ዘንድ። መዝሙር ስልሳ ሁለት ነፍሴ ለእግዚአብሔር የምትገዛ አይደለችምን? መድኃኒቴ ከእርሱ ዘንድ ናትና እርሱ አምላኬ መድኃኒቴም ነውና እርሱ መጠጊያዬ ነው፣ እጅግም አልታወክም። እስከ መቼ በሰው ላይ ትቆማላችሁ እናንተ ሁላችሁ? እንዳዘነበለ ግድግዳ እንደ ፈረሰ ምቅጥር ትገድላላችሁ። ነገር ግን ክብሬን ይሽሩ ዘንድ መከሩ፣ ሐሰትንም ይወዳሉ። በአፋቸው ይባርካሉ፣ በልባቸውም ይረግማሉ። ነገር ግን ነፍሴ ሆይ አንቺ ለእግዚአብሔር ተገዢ፣ ተስፋዬ ከእርሱ ዘንድ ናትና እርሱ አምላኬ መድኃኒቴም ነውና እርሱ መጠጊያዬ ነው፣ አልታወክም። መድኃኒቴና ክብሬ በእግዚአብሔር ነው፣ የረዴቴ አምላክ ተስፋዬም እግዚአብሔር ነው። የሕዝብ ማኅበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ፣ እግዚአብሔር ርዳታችን ነው። ነገር ግን የሰው ልጆች ከንቱ ናቸው፣ የሰው ልጆችም ሐሰተኞች ናቸው፣ በሚዛንም ይበድላሉ፣ እነርሱስ በፍጹም ከንቱ ናቸው። ዓመፃን ተስፋ አታድርጉ፣ ቅሚያንም አትተማመኑት። ባለጠግነት ቢበዛ ልባችሁ አይኵራ። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ። ኀይል የእግዚአብሔር ነው። አቤቱ ምሕረትም ያንተ ነው፣ አንተ ለእያንዳንዱ እንደ ሥራው ፍዳውን ትሰጣለህና። መዝሙር ስልሳ ሦስት አምላኬ አምላኬ ወዳንተ እገሠግሣለሁ። ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች። እንጨትና ውኃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትሁህ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኖሃል። እንዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስምጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉሁ። በመኝታዬም አስብሃለሁ፣ በማለዳም እናገርልሃለሁ ረዳቴ ሆነኸኛልና በክንፎችህም ጥላ ደስ ይለኛልና። ነፍሴ በኋላህ ተከታተለች፣ እኔንም ቀኝህ ተቀበለችኝ። እነርሱ ግን ነፍሴን ለከንቱ ፈለጓት፣ ወደ ምድር ጥልቅ ይገባሉ። ለሰይፍ እጅ አልፈው ይሰጣሉ፣ የቀበሮ ምድል ፈንታ ይሆናሉ። ንጉሥ ግን በእግዚአብሔር ደስ ይለዋል፣ በርሱ የሚምል ሁሉ ይከብራል፣ ሐሰትን የሚናገር አፍ ይዘጋልና። መዝሙር ስልሳ አራት አቤቱ ወዳንተ በለመንሁ ጊዜ ጸሎቴን ስማኝ ከጠላትም ፍርሃት ነፍሴን አድን ከክፉዎች ሸንጎ ከዓመፀኞችም ብዛት ሰውረኝ እንደ ሰይፍ ምላሳቸውን አሰሉ መራራ ነገርን ለማድረግ ንጹሕንም በስውር ለመንደፍ ቀስትን ገተሩ ድንገት ይነድፉታል አይፈሩምም ለእነሱ ለራሳቸው ክፉ ነገርን አጸኑ ወጥመድን ይሰውሩ ዘንድ ተማከሩ። ማንስ ያየናል ይላሉ። አመጻን ፈለጓት፣ ሲፈትኑም አለቁ። የሰው የውስጥ ሐሳቡና ልቡ የጠለቀ ነው። እግዚአብሔርም ከፍ ከፍ ይላል። የድንገትም ፍላጻ ያቆስላቸዋል። አንደበታቸው ያሰናክላቸዋል። የሚያዩአቸው ሁሉ ይደነግጣሉ። ሰዎች ሁሉ ፈሩ፣ የእግዚአብሔርንም ሥራ ተናገሩ፣ ሥራውንም አስተዋሉ። ጻዲቅ በእግዚአብሔር ደስ ይለዋል በርሱም ይታመናል። ልባቸውም የቀና ሁሉ እልል ይላሉ። መዝሙር ስልሳ አምስት አቤቱ በጽዮን ላንተ ምስጋና ይገባል ላንተም ጸሎት ይቀርባል። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። የአመፃ ነገር በረታብን፣ ኀጢአታችንንስ አንተ ይቅር ትላለህ። አንተ የመረጥኸው በአደባባዮችህም ለማደር የተቀበልኸው ምስጉን ነው ከቤትህ በረከት እንጠግባለን። ቤተ መቅደስህ ቅዱስ ነው፣ በጽድቅም ድንቅ ነው። በምድር ዳርቻ ሁሉና በሩቅ ባሕር ውስጥ ላሉ ተስፋቸው የሆንህ አምላካችንና መድኃኒታችን ሆይ ስማል። በጉልበትህ ተራሮችን አጸናሃቸው፣ በኃይልም ታጥቀሃል። የባሕሩን ጥልቀት የሞገዱንም ጩኸት ታናውጣለህ። ከታምራት የተነሣ አሕዛብ ይደነግጣሉ፣ በምድር ዳርቻም የሚኖሩ ይፈራሉ። የጠዋትንና የማታን መውጫ ደስ ታሰኛቸዋለህ። ምድርን ጐበኘሃት አጠጣሃትም፣ ብልጥግናዋንም እጅግ አበዛህ። የእግዚአብሔር ወንዝ ውሃን የተመላ ነው። ምግባቸውን አዘጋጀህ፣ እንዲሁ ታሰናዳለህና። ትልሟን ታረካለህ፣ ቦይዋን ታስተካክላለህ፣ በነጠብጣብ ታለሰልሳታለህ ቡቃያዋንም ትባርካለህ። በቸርነትህ ዓመትን ታቀዳጃለህ፣ ምድረ በዳውም ስብን ይጠግባል። የምድረ በዳ ተራሮች ይረካሉ፣ ኰረብቶችም በደስታ ይታጥቃሉ። ማሰማርያዎች መንጎችን ለበሱ፣ ሸለቆችም በእህል ተሸፈኑ፣ በደስታ ይጮኻሉ ይዘምራሉም። መዝሙር ስልሳ ስድስት በምድር ያላችሁ ሁሉ ለእግዚአብሔር እልል በሉ፣ ለስሙም ዘምሩ፣ ለምስጋናውም ክብርን ስጡ። እግዚአብሔርን እንዲህ በሉት፣ ሥራህ ግሩም ነው። ኃይልህ ብዙ ሲሆን ጠላቶች ዋሹብህ። በምድር ያሉ ሁሉ ላንተ ይሰግዳሉ፣ ላንተም ይዘምራሉ፣ ለስምህም ይዘምራሉ። ኑ የእግዚአብሔርንም ሥራ እዩ፣ ከሰው ልጆች ይልቅ በምክር ግሩም ነው። ባሕርን የብስ አደረጋት፣ ወንዙንም በእግር ተሻገሩ። በዚያ በርሱ ደስ ይለናል። በኃይሉ ለዘላለም ይገዛል። አይኖቹ ወደ አሕዛብ ይመለከታሉ። ዓመፀኞች ራሳቸውን ከፍ ከፍ አያድርጉ። አሕዛብ ሆይ አምላካችንን ባርኩ፣ የምስጋናውንም ድምፅ አሰሙ። ነፍሴን በሕይወት ያኖራታል፣ እግሮቼንም ለመናወጥ አልሰጠም። አቤቱ ፈትነህናልና ብርንም እንደሚያነጥሩት አንጥረህናልና፣ ወደ ወጥመድ አገባህን፣ በጀርባችንም መከራን አኖርህ በራሳችን ላይ ሰውን አስረገጠኸን። በእሳትና በውኃ መካከል አለፍን፣ ወደ እረፍትም አወጣኸን። ከሚቃጠል መሥዋዕት ጋር ወደ ቤት እገባለሁ። በመከራዬ ጊዜ በአፍ የተናገርሁትን ከንፈሮቼም ያሉትን ስእለቴን ለአንተ ፈጽማለሁ። ከዕጣንና ከወጠጤዎች ጋር ለሚቃጠል መሥዋዕት ፍሪዳን አቀርባለሁ፣ ላሞችንና ፍየሎችን እሰዋልሃለሁ። እግዚአብሔርን የምትፈሩ ሁሉ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራችሁ። በአፌ ወደ እርሱ ጮኽሁ፣ በአንደበቴም አመሰገንሁት። በልቤስ በደልን አይቼ ቢሆን ጌታ አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ። ጸሎቴን ያልከለከለኝ ምሕረቱንም ከእኔ ያላራቀ እግዚአብሔር ይመስገን። መዝሙር ስልሳ ሰባት እግዚአብሔር ይማረን ይባርከንም፣ ፊቱንም በላያችን ያብራ። በአሕዛብ ሁሉ መካከል ማዳንህን መንገድህንም በምድር እናውቅ ዘንድ፣ አቤቱ አሕዛብ ያመስግኑህ፣ አሕዛብ ሁሉ ያመስግኑህ። ለአሕዛብ በቅን ትፈርድላቸዋለህና አሕዛብንም በምድር ላይ ትመራለህና አሕዛብ ደስ ይበላቸው ሐሴትም ያድርጉ። አቤቱ አሕዛብ ያመስግኑህ፣ አሕዛብ ሁሉ ያመስግኑህ። ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችንም ይባርከናል። እግዚአብሔር ይባርከናል፣ የምድርም ዳርቻ ሁሉ ይፈሩታል። መዝሙር ስልሳ ስምንት እግዚአብሔር ይነሣ ጠላቶቹም ይበተኑ የሚጠሉትም ከፊቱ ይሽሹ ጢስ እንደሚበን እንዲሁ ይብነኑ ሰም በእሳት ፊት እንደሚቀልጥ እንዲሁ ኀጢአን ከእግዚአብሔር ፊት ይጥፉ ጻድቃንም ደስ ይበላቸው በእግዚአብሔርም ፊት ሐሴት ያድርጉ በደስታም ደስ ይበላቸው ለእግዚአብሔር ተቀኙ ለስሙም ዘምሩ ወደ ምድረ በዳ ለወጣም መንገድ አድርጉ ስሙ እግዚአብሔር ነው። በፊቱም ደስ ይበላችሁ፣ በፊቱም ይደነግጣሉ። እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት፣ ለባልቴቶችም ዳኛ ነው። እግዚአብሔር ብቸኞችን በቤት ያሳድራቸዋል፣ እስረኞችንም በኃይሉ ያወጣቸዋል። አመፀኞች ግን በምድረ በዳ ይኖራሉ። አቤቱ በሕዝብህ ፊት በወጣህ ጊዜ፣ በምድረ በዳም ባለፍህ ጊዜ ምድር ተናወጠች። ከሲና አምላክ ፊት ከእስራኤል አምላክ ፊት ሰማያትም አንጠበጠቡ። አቤቱ የሞገስን ዝናብ ለርስትህ አዘነብህ፣ በደከመም ጊዜ አንታጸናኸው አጸናኸው። እንስሶችህ በውስጡ አደሩ። አቤቱ በቸርነትህ ለድሆች አዘጋጀህ። እግዚአብሔር ቃሉን ሰጠ። የሚያወሩት ብዙ ሰራዊት ናቸው። የሰራዊት ነገሥታት ፈጥነው ይሸሻሉ። በቤትም የምትኖር ምርኮን ተካፈለች። በርስቶች መካከል ብታድሩ ከብር እንደ ተሰሩ እንደ ርግብ ክንፎች በቅጠልያ ወርቅም እንደ ተለበጡ ላባዎቿ ትሆናላችሁ። ሰማያዊ ንጉሥ በላዩዋ ባዘዘ ጊዜ በሰልሞን ላይ በረዶ ዘነበ። የእግዚአብሔር ተራራ የለመለመ ተራራ ነው፣ የጸና ተራራና የለመለመ ተራራ ነው። የጸኑ ተራራዎች ለምን ይነሣሉ? እግዚአብሔር ይህን ተራራ ያድርበት ዘንድ ወደደው፣ በእውነት እግዚአብሔር ለዘላለም ያድርበታል። የእግዚአብሔር ሰረገላዎች የብዙ ብዙ ሺህ ናቸው። ጌታ በመቅደሱ በሲና በመካከላቸው ነው። ወደ ላይ አድረግህ ምርኮውን ማረክህ ስጦታንም ለሰዎች ሰጠህ። ደግሞም ለአመፀኞች በዚያ ያድሩ ዘንድ እግዚአብሔር አምላክ ብሩክ ነው። እግዚአብሔር በየለቱ ብሩክ ነው። የመድኃኒታችን አምላክ ይረዳናል። አምላካችንስ የደህንነት አምላክ ነው። ከሞት መውጣትም ከእግዚአብሔር ነው። ነገር ግን እግዚአብሔር የጠላቶቹን ራስ በኃጢአት የሚሄድን የጠጕሩን አናት ይቀጠቅጣል። እግዚአብሔር እንዲህ አለ፣ ከባሳን አመጣቸዋለሁ፣ ከባሕርም ጥልቅ እመልሳቸዋለሁ። እግሮችህ በደም ይረገጡ ዘንድ፣ የውሾችህ ምላስ በጠላቶች ላይ ይሆን ዘንድ። የአምላኬ የንጉሥ መንገድ በመቅደሱ፣ አቤቱ መንገድህ ተገለጠ። አለቆች ቀደሙ፣ መዘምራንም ተከተሉ፣ ከበሮን በሚመቱ በቈነጃጅት መካከል እግዚአብሔርን በጉባኤ ጌታችንንም በእስራኤል ምንጭ አመስግኑት። ወጣቱ ቢንያም በጉልበቱ በዚያ አለ፣ ገዢዎቻቸው፣ የይሁዳ አለቆች፣ የዛብሎን አለቆችና የንፍታሌምም አለቆች። አቤቱ በኃይልህ እዘዝ። አቤቱ ይህንም ለእኛ የሠራኸውን አጽነው። በኢየሩሳሌም ስላለው መቅደስህ ነገሥታት እጅ መንሻን ላንተ ያመጣሉ። በሸምበቆ ውስጥ ያሉትን አራዊት በአሕዛብ ውስጥ ያሉትን የበሬዎችንና የወይፈኖችን ጉባኤ ገስጽ፣ እንደ ብር የተፈተኑት አሕዛብ እንዳይዘጉ ሰልፍን የሚወዱትን አሕዛብን በትናቸው። መኳንንት ከግብፅ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የምድር ነገሥታት ለእግዚአብሔር ተቀኙ፣ ለጌታም ዘምሩ። በምሥራቅ በኩል ወደ ሰማይ ሰማያት ለወጣ ለእግዚአብሔር ዘምሩ የኃይል ቃል የሆነ ቃሉን እነሆ ይሰጣል። ለእግዚአብሔር ክብርን ስጡ ግርማው በእስራኤል ላይ ኃይሉን በደመናት ላይ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝብ ይሰጣል። እግዚአብሔርም ይመስገን። መዝሙር ስልሳ ዘጠኝ አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ። በጥልቅ ረግረግ ጠለቁ መቋሚያም የለኝም ወደ ጥልቅ ባሕር ገባሁ፣ ማዕበልም አሰጠመኝ። በጩኸት ደከምሁ፣ ጉሮሮዬም ሰለለ። አምላኬን ስጠብቅ ዓይኖቼ ፈዘዙ። በከንቱ የሚጠሉኝ ከራሴ ጠጉር በዙ፣ በአመፅ የሚያሳድዱኝ ጠላቶቼ በረቱ። በዚያን ጊዜ ያልቀማሁትን መለሱ። አቤቱ አንተ ስንፍናዬን ታውቃለህ፣ ኀጢአቴም ከአንተ አልተሰወረም። አቤቱ የሰራዊት አምላክ ተስፋ የሚያደርጉህ በእኔ አይፈሩ የእስራኤል አምላክ ሆይ የሚሹህ በእኔ አይነወሩ። ስለ አንተ ስድብን ታግሻለሁና እፍረትም ፊቴን ሸፍናለችና ለወንድሞቼ እንደ ሌላ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና ነፍሴን በጾም አስመረርኋት። ለስድብም ሆነብኝ። ማቅለበሱ ምሳሌም ሆንሁላቸው። በደጅ የሚቀመጡ በእኔ ይጫወታሉ፣ ወይን የሚጠጡ እኔን ይዘፍናሉ። አቤቱ በመልካሙ ጊዜ ጸሎቴ ወዳንተ ነው። አቤቱ በምሕረትህ ብዛት በማዳንህም እውነት አድምጠኝ። እንዳይውጠኝ ከረግረግ አውጣኝ፣ ከሚጠሉኝና ከጥልቅ ውኃ አስጥለኝ። የውኃው ማዕበል አያስጥመኝ፣ ጥልቁም አይዋጠኝ፣ ጉድጓድም አፉን በእኔ ላይ አይዝጋ። አቤቱ ምሕረትህ መልካም ናትና ስማኝ፣ እንደ ርኅራሄህም ብዛት ወደ እኔ ተመልከት፣ ከባሪያህም ፊትህን አትሰውር፣ ተጨንቅ ያለውና ፈጥነህ አድምጠኝ። ነፍሴን ተመልክተህ ተቤዣት፣ ስለ ጠላቶቼም አድነኝ። አንተ ስድቤን እፍረቴንም ነውሬንም ታውቃለህ፣ የሚያስጨንቁኝ ሁሉ በፊትህ ናቸው። ነፍሴ ስድብን ሐሳድን ታገሰች፣ አስተዛዛኝም ተመኘሁ አላገኘሁም፣ የሚያጽናናኝም አጣሁ። ለመብሌ ሐሞት ሰጡኝ። ለጥማቴም ሆምጣጤ አጠጡኝ። ማዕዳቸው በፊታቸው ለወጥመድ ለፍዳ ለዕንቅፋት ትሁንባቸው። ዓይኖቻቸው እንዳያዩ ይጨልሙ። ጀርባቸውም ዘውትር ይጉበጥ። መዓትህን በላያቸው አፍስስ፣ የቁጣህ መቅሰፍትም ያግኛቸው። ማደሪያቸው በረሃ ትሁን። በድንኳኖቻቸውም የሚቀመጥ አይገኝ። አንተ የቀሰፍኸውን እነርሱ አሳደዋልና፣ በቁስሌም ላይ ጥዝጣዜ ጨመሩብኝ። በኀጢአታቸው ላይ ኃጢአትን ጨምርባቸው፣ በጽድቅህም አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። እኔ ችግረኛና ቁስለኛ ነኝ፤ አቤቱ፣ የፊትህ መድኃኒት ይቀበለኝ። የእግዚአብሔርን ስም በዝማሬ አመሰግናለሁ፣ በምስጋናም ከፍ ከፍ አድርገዋለሁ። ቀንድና ጥፍር ካበቀለ ከእምቦሳ ይልቅ እግዚአብሔርን ደስ ያሰኘዋል። ችግረኞች ያያሉ ደስም ይላቸዋል። እግዚአብሔርን ፈልጉ፣ ሕያዋንም ሁኑ። እግዚአብሔር ችግረኞችን ሰምቶአልና እስረኞችንም አልናቀምና። ሰማይና ምድር ባሕርም በእርሷም የሚንቀሳቀስ ሁሉ ያመሰግኑታል። እግዚአብሔር ጽዮንን ያድናታልና የይሁዳንም ከተሞች ይሠራልና በዚያም ይቀመጣሉ፣ ይወርሷትማል። የባሪያዎቹ ዘር ይኖሩባታል፣ ስሙንም የሚወዱ በዚያ ይቀመጣሉ። መዝሙር ሰባ አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎስቁሉም፣ ክፉንም የሚመክሩብኝ ወደ ኋላቸው ይመለሱ ይፈሩም እንኳ እንኳ የሚሉኝ አፍረው ወዲያው ወደ ኋላቸው ይመለሱ። የሚሹ ሁሉ በአንተ ሐሴት ያድርጉ ደስም ይበላቸው። ማዳንህን የሚወዱ ሁልጊዜ እግዚአብሔር ታላቅ ነው ይበሉ። እኔ ችግረኛና ምስኪን ነኝ። አቤቱ እርዳኝ፣ ረዳቴ ታዳጌም አንተ ነህ። አቤቱ አትዘግይ።